ክሬቲቭ አዋርድ እኔ ነጌቲቭ ኢሜጅ የለኝም። ባይዜ ለክሬቲቭ አዋርዱ እና ነጌቲቭ ኢሜጅ የማይኖረኝ ምንድን ነው? ትልቅ ትራንዛክሽን የሚደረግበት አዋርድ ማድረግ ይቻላል ግን ሰፊ ነግለጀንስ አለ። ነግለጀንስ እና ብርን ብቻ የመፈለግ ብሩ ብትሰራበት ከፍተኛ ብር ማንቀሳቀስ ይቻላል። ለምሳሌ ጭላሎን ማየት ይቻላል። ፓስታ እንዴት እንዳስተዋወቅ ይሄንን ፕሮሞሽን ከአርባ ሚሊዮን ብር በታይ ልታስተዋውቀው አትችልም። ስለዚህ በሲምፕል ሲምፕል ወይ ከፍተኛ ፕሮሞሽን ማድረግ ይቻላል። ግን ሰዎቹ ይሄንን ውድድር የሚያዘጋጁ ሰዎች በጣም ነግሊጀንስ ይታይባቸዋል። ምክንያቱም አምና አመት ሙሉ አላችሁ አይደል አምና ቀላል ስሰት የሚባል አለ የሚተሳሳቱት አመት ሙሉን ምን እየሰሩ ነበር? አንድ ጊዜ የምትሰራትን ስራ አመቱን ሙሉ ቢዘጋጁበትና የአምና ስህተት ዘንድሮ ባይደገም የካቻምናው እንትን ባይል በጣም ብዙ ስህተቶች ነበሩ፣ ዘንድሮ በጣም ብዙ ማለት ነው። እና የኮንተንት መደበል አለቆች ነበሩ ከአንድ ቦታ አንዱ። አሁን ኮሜዲን ብቻ ብታየው አስቆ የማያውቅ ሰው፣ አንድ ቀን እኔ በህይወት የሚያናድዱኝ ሰው ሁላ ኮሜዲ ኮንተንት ላይ አየናቸው እና የቀሩ ልጆች አሉ። ደግሞ የቀሩ ልጆች በሁለት አይነት ምክንያት ቀርተዋል። አንደኛው መጀመሪያ ዙር ላይ ምረጡን ብለን ስንል እኛ ያንን ስቴፕ ያልሰሙ ልጆች ናቸው። ሁለት ስማቸውን መጥቀስ አይፈላል እንትን አለንም ሐኪሞች ጭምር በጣም የማወዳቸው የሐኪም ጭምር በዚህ እንትን ውስጥ አልተሳተፉም እና ነግለጀንስ ይታይበታል። በጣም ነግለጀንስ ይታይበታል። ሁለተኛው ምርጫው በራሱ በቴሌብር መደረጉ ትክክል አይደለም። በጣም ትክክል ካልሆኑ ነገሮች አንዱ በቴሌብር በቴሌብር፣ ምክንያቱም እኔ ብር ካለኝ አምስት ቦት ገዛና በሀምሳ ለተለያዩ ሰው በትነዋለሁ። ይሄ የውድድር መርህን የተከተለ አይደለምና በጣም የሚያሳሳኝ የሚፋፋ ትልቅ ሊሆን የሚችል ነገሮችን ብር ፍለጋ ብቻ በመሮጥ ወይም ደግሞ ስራውን በስነስርዓት ባለመስራት ምክንያት ከዚህ በላይ መስራት የምንችላቸውን ነገሮች ሳንሰራ እንቀርበታለን እና በስነስርዓት ብንሰራው የተከበሩ ሰዎችን ብናከብራቸው በውድድር ዓለም ውስጥ እንት ሮመሮች አይጠፉ። እነዚያን ሮመሮች በተሻለ አቅም መቀነስ ቢቻልና ትክክለኛ ህጋዊ ህጋዊነቱን ይጠራጠሯዋለሁ። ባይዚ ህጋዊነቱ ሜታፕ የሚባል አለው። ሰብሳሃራን አፍሪካን እራሱ ቲክቶክ ውቅና የሰጣቸው ለሰብሳሃራን አፍሪካን የሚባሉ ለግብፅ አረብ ሀገራትም ጭምር የተካተተ ኬንያ ጭምር ያለችበት እነዚህ ሀገራት ላይ እውቅና ሰጥቷል፣ እና ለቲክቶክ ክሬቲቭ አዋርድ ኢትዮጵያን ግን እውቅና አልሰጠውትም ብሏል። ከአራት ቀን በፊት በራሱ ኒውስ ሩም ላይ ማለት ነው። እና እውቅና ቢኖረው ምክንያቱም፣ ነገ ከነጎዲያ አንድ ብልጥ ካምፓኒ ይመጣና እውቅናውን ይዞ ከመጣ በኋላ ይህንን ድርጅት ሊያባረረው ይችላል። ብዙ ለፍቶበታል እና ቢሰሩበት ቢሰሩበት ጥሩ ነው። ክፍተቶቻቸውን ቶሎ ቢያርሙ ጥሩ ነው። ይሄ ችጋራምነት ባህሪያቸውም ደግሞ ትንሽ ቢያቋርጡት ጥሩ ነው እና ቲክቶክ በዚህ ደረጃ አይታይህም። ግን ተስሽ እኛ ምናልባት ልክ ላለው ታየዋለህ። የመጀመሪያው ዙር ሊደረግ ሲል ታየዋለህ። እሱን አንብበው ደብዳቤው ልክ ላለው እና ኖርማሊ ቅን ልቦች ከስድስት ከሰባት ዓመት በፊት ከአዲስ አበባ ዩኒቨርሲቲ ጋር የሚወዩ ተፈራርመው ምዘናውን የሚሰጠው የአዲስ አበባ ዩኒቨርሲቲ ሆኖ መመዘኛውንም አውጥቶ የሚመርጠውም እንደዛ ሆነው ከዛን ሌሎች ለምሳሌ ጤና ላይ የሚሰራ ከሆነ ጤና ሚኒስቴር እዛ ውስጥ ኢንቮልቭ ማድረግ አለበት። ታየዋለህ ደብዳቤው ላይ ያለ ሰላም ላይ ከሆነ የሰላም ሚኒስቴር እንደዛው። መረጃን የሚያቀርበውም ደግሞ ከታማኝነቱ ከምን ብሮድካስትም የመንግስት ኮሚኒኬሽንም ከሀገር አንፃር ምናየው ስለሆነ ማለት ነው። እና በዚህ ላይ እነሱ በባለሙያ የሚታይ አይነት ነገር መሆን አለበት ብለን እኛ ቲክቶክ ላይ ወደ መጨረሻው አካባቢ የመምረጫ ምናም ፕላትፎርሞች ሁሉ ተዘጋጅተው ተለጥፈው ነበረ። ከዛን የሆነው ነገር ምንድን ነው? በመሀል ገንዘብ እንግዲህ ሀይል እንትን ስላላት በአንድ ወር ውስጥ ያ ነገር ተከነዋወነ። ለዛ ነው እኛም ሁል ግን ጠቀሜታው ግን የጎላ ነው። አስምር የምናገረው ነገር አሁን አይተወ ከሆነ መጀመሪያ አካባቢ ማንም አፉ የመጣለትን ነበረ የሚናገረው፣ በውስጡ ያለው ነበር እንትን የሚያወጣው ለዚህ ይሆነኛል ብሎ እያሰቡ አሁን በደንብ አድርገው እራሳቸውን ገና ጊዜው ሊደርስ ነው ሲባል ይሄን እየሰራው ስለሆነ በዚህኛው ልመረጥ እችላለሁ እያለ ብዙዎች ለሌሎችም ምሳሌ እንዲሆኑ ያደርጋቸዋል። ካልሆነ በስተቀር ግን ዳሌ እያወዛወዙ ተመልካች የሚያበዛ ገንዘብ የሚሰሩ እነሱ የሆነ ቦታ ላይ ሲደርሱ ወይንም ብሔርና ሃይማኖት እያጋጩ ጥሩ ጥቅማ ጥቅም ሲያገኙ የእነሱን ፈለግ ልከተል እያለ የሚወጣው ሰው እጅግ በጣም ሊበዛ ይችላል እና ያንን ሊቀንስልናል የሚል እምነት አለኝ። ባይሆን እንዴት እንዳልከው ነው። ይሄ የቢዝነስ ሰዎች ናቸው። ስለማውቃቸውም ብዙም ስንጨቃጨቅበት የመጀመሪያው ጊዜ የነበረበት ነገር ስለሆነ የቢዝነስ ሰዎች ቢዝነስ ወርቃ በዚህ ህዳር ላይ እናደርጋለን ከሆነ ጥቅምትን በቃ በዚህ ጉዳይ ላይ እንትን እናደርግ። ሰው ብዙ ነው። በቃ ከሌን እዚህ ጋር እንክተተው። እኛ ሌላ ምንም እና ምንም ስራ የለንም። ስራችን ማህበራዊ ሚዲያ ደህንነቱን መጠበቅ ማህበራዊ ሚዲያ ላይ የሚነሱ ባህልን እሴትን፣ የሀገር ሉዓላዊነትን በጠበቀ መልኩ እያደረገ ነው ወይ ብለን ትኩረታችን ሀያ አራት ሰዓት እዛ ላይ ነው ያለነው። ለምን ሰሩ አንልም። በጣም ነው ደስ የሚለን፣ አጋጅ ሲመጣ እሰየው በርቱልን ነው የምንለው። ግን ጥንቃቄ በተሞላ አሁን በዚህ ዓመት ቲክታክ ክሬቲቭ አዋርድ ላይ ተወዳዳሪ አይቸዋለሁ ያንተንም እንኳን ተፎካካሪ ሆኖ ለመቅረብ አይደለም፣ እጩ ሆኖ ለመቅረብ የማይገባቸው ሰዎች ገብተውበታል። ከዛን የተለያዩ ትርጓሜ እንዳልከው ደግሞ በስራህ ከሆነ አወንታ የሰራው ምንድን ነው፣ ስራ ከውክብ ኢትዮጵያዊ ሁኝ፣ አንተን ስመዝን እኔ በኢትዮጵያ ውስጥ አንድ ሰው ሁኜ ከተቆጠርኩኝ ሚሊዮነርም ሁን ሚሊዮነርም ሁን ነጭ ባዶም ልሆን እምመዝነው ለአንተ ልሰጥህ የሚገባው አንድ ነጥብ ነው። አምሳ ብር ስላለኝ አምስት ነጥብ መደረጉ፣ ሀያ ብር ስላለኝ የእኔ ድምፅ በሶስት መባዛቱ እሱ ድምፅን በገንዘብ መግዛት ይባላል። ስለዚህ በእርግጠኝነት በዚህ አመት ይሄን ስህተት ቢሰሩም ለሚቀጥለው፣ እኛም በዚህ ጉዳይ ላይ ነው አሁን ብዙውን ትኩረት አድርገን። በቃ ሰው መቶ ሰላሳ ሚሊዮን ህዝብ ካለ አገልግሎኛል ብሎ ማሰብ መራጩ፣ ያ ማለት እኮ ሀገራዊ ምርጫ ላይም ብር ያለው ይለፍ ከተባለ አምስት ድምፅ ይቆጠርልሃል። ው መቶ ሺህ ብር ካለ አሁን በዚህ ቲክታክ ክሬቲቭ ላይ ለማሸነፍ መቶ ሺህ ብር ካለ በመቶ ሺህ ብሩ አስር ሺህ ድምፅ መግዛት ትችላለህ። በየጊዜው ትገዛለህ። እኔ ምን አለ መሰለኝ አብይ ልማን ታውቀዋለህ? አብይ ልማ አብይ ልማ አንድ ሀሳብ አስቶልኝ ነበረ። ምንድን ነው ያለ መሰለ፣ እንደዚህ ይሄንን ውድድር ማዘጋጀት ያለበት ራሱ የቲክቶክ ሰዎች ናቸው። ቲክቶክ አለም ውስጥ ፓርቲሲፓንቶች ናቸው። ማህበር ሊኖራቸው ይገባል። ያ ማህበር የራሱ ቦርድ ሊኖረው ይገባል እንጂ የግለሰቦች የግለሰቦች መሆን የለባቸውም በዚህ ላይ ደግሞ ምንን እንከላከላለን አለኝ የአንድ ሰሞን ወሬዎች አሉ አለ ህፃናትን ሲደፍሩ አንድ ሰሞን ሞቅ ሞቅ እናረገውና የት እንዲደርሳና ቀንተዋቸዋለን በተለያዩ ጊዜ ሰዎችን ሲበድሉ ሲሰርቁ እያየን የአንድ ሰሞን ወሬ የሆኑ ነገሮችን ይህንም ማህበር ብንመሰርት የቲክቶክ ሰዎችን አሰባስበን ማህበር ብንመሰርት ጉዳዩን እስከ መጨረሻ ድረስ ይዘነው እንሄዳለን በዚህ ውስጥ ደግሞ ሽልማትን ማዘጋጀት እንችላል። ይሄ ሽልማት ገንዘብ ለማህበሩ ማምጣት ይችላል። ስለዚህ አንድ እዛው ቲክቶክ ዓለም ውስጥ ሆነው ባህልን የሚያበላሹ፣ ሃይማኖት ውስጥ ገብተው የሚያቦኩ፣ ፖለቲካ ውስጥ ገብተው የሀገርን ጥቅም የሚያሳጡ፣ በተለያየ አቅጣጫ ፖሊስ የማያቸው የማይደርሳቸው፣ እኛ ግን የምንደርስባቸው፣ ሀገርን ጥቅም የሚጎዱ በተለይ ለሉዓላዊ ለሌላ ሀገራት ለጠላት ሀገራት ጭምር አሳልፎ የሚሰጡ ሰዎችን በቀላሉ መከላከል እንችላለን። በዚህ ውስጥ ከፖሊስ ጋር ከፍርድ ቤቶች ጋር ከተለያዩ የህግ ተቋማት ጋር እጅ ከእንደሆነን ሀገራችንን ሰላም እናደረጋለን። እንደዚህ ማህበር መመስረት አለብን። እኛንን ይህንን ፕሮግራም ማዘጋጀት ያለብን እንጂ ባለሀብቶች መሆን የለባቸው። ድንቅ ሀሳብ ነው። እውነቴን ነው የምልህ። ቢታሰብበት በዚህ ደረጃ በቦርድ ቢተዳደር የእኛ ሰዎች ቢሆኑ ቲክቶክ ላይ ያሉ ሰዎች ቢሆኑ ይህን ቦርድ የሚመሩት የሚያዘጋጁት ቢሆኑ ለእኛ ለሀገሪቷ ጥቅም ይሆናል። ምን መሰለ የሚሆነው የተለያዩ ነገሮች እኔ የሆነ ቦታ ልሆን ይችላለሁ፣ ቀብሪ ደሃር ሊሆን ይችላለሁ፣ አንተ አዲስ አበባ ነህ፣ ሌላ ደግሞ ጎንደር ያለ ሰው ሊሆን ይችላል፣ ባህል ያለ ሰው ሊሆን ይችላል። እንደዚህ እንደዚህ ግንኙነቱ ይጠብቃል። ከዛም በኋላ ይሄ የባህል መራራቆች በራሳቸው እንትን እያሉን ይመጣሉ። በቀላሉ መንግስትን እናግዛለን፣ በቀላሉ ሀገራችንን ሰላም እናረጋግጣለን፣ ሰላማዊ ህይወት እንድንኖር እናደርጋለን። ግን ግለሰቦች ከሆኑ ነገ ከነጎዳ ቲክቶክን ያላቅህም ቢለው፣ አሁን ይሄን የሚያዘጋጀውን አካል ደህና ብር ሰርቷል። እሷን ወደ ዶላር መንዝሮ ሀገር ለቆ ይጠፋል። አለቀ። ስለዚህ ቀጣይነት ያለው ሽልማት ለማዘጋጀት የቲክቶክ ማህበሩ የራሱ ሊሆን ይገባል። ነው ያለኝና ምን ሀሳብ አለ በዚህ ላይ ተስፍሽ? የሚገርመ አሁንም ልኬላለው ሌላ ተጨማሪ። ይሄ የተቋቋመው እንግዲህ መጀመሪያው አካባቢ ላይ 2014 ይሄ የጀመረው 2016 ነው። ቲክታክ ክሬቲቭ አዋርድ የጀመረው 2016 ነው። 16 17 አሁን ለሶስተኛ 18 ማለት ነው 2014 ላይ ያው ኮሚቴ ምን በበዛበት ቁጥር ነገሮች ይንዛዛሉ፣ ነገር እንትን ይጓተታል እና የነበረው ከአዲስ አበባ ዩኒቨርሲቲ ከሌሎች ሚኒስቴር መስሪያ ቤቶች ምናምን ማህበራዊ ሚዲያ ላይ ለመልካም አብዛኛው አይተዋል። አሁን ለምን አልገባሁም አልተመረጥኩም የሚላች እንደው ቲክቶክን ስክሮር ባደረግክ ቁጥር እኔ እኮ አስተዋጽኦ አድርጌ ያለው እንዲሰርቻለው፣ እንደዛ አድርጌ ያለው ምናምን ነገር የሚሉ እልፍ ናቸው። ምንም ምንም በቃ፣ ከምን እንዳበረከቱ አላውቅም። ይኸውልህ፣ ብዙ የጤና ባለሙያ እነ መንሱር ጀማል እነ መንሱር መመረጣቸውን ታውቃለህ። ግን መንሱር እኮ ኖሚኔት ተደርጓል። በጣም ብዙ እኔ ስም በከሌ ከሌ አልልም፣ ከሌ ከሌ አልልም። አስበዋል የጤና ባለሙያዎች የህግ ባለሙያዎች፣ መምህራኖች። አሁን ትውልዱ ያለው የት ነው? ቲክቶክ ላይ ነው። ማትሪክስ ደግሞ ተፈጥነው የሚያልፈው ሶስት ፐርሰንት ነው። ሶስት ፐርሰንቱ ቲክቶክ ስላልመጣ ነው እንጂ ዘጠና ሰባቱ ቲክቶክ ላይ ነው እየዋለ ያለው። ስለዚህ ይሄን ትውልድ ለማፍራት ቋቋ ይህን ወንድማችንና አስገባ ውስቲ ዘጠና ሰባት ፐርሰንቱ ቲክቶክ ላይ ስለሚውል ነው። ይህን ነገር ለማድረግ ምን ማድረግ አለው? ሚታረኩ እንትን እያደረግ ስለነበር ትውልድ ያለው ትውልድ ያለው ማህበራዊ ሚዲያ ላይ። ስለዚህ ምን እናድርግ? መምህራኖቻችን ሰላም ብለናል። አስ መምህራኖቻችን በማኪያቶ ሰዓታቻቸው ገብተው ፊዚክስን፣ ኬሚስትሪን፣ ማስን አንድ ወንድማችን ማን ነበር ትቸዳን የሚባል ብቅ ብሎ ነበረ። ፊዚክስን በንትን፣ ማትስን በቲክቶክ፣ ኬሚስትሪን በቲክቶክ አትሊስት የምትቀይረው አይስበዋል። እኔ ፊዚክስን በቲክቶክ ተምሬ ፊዚክስን በቲክቶክ ተምሬ ምን ያህል ቀላል እንደሆነ የተረዳሁኝ ምናምን ነገር የሚሉ ብቅ ብቅ ብሎ ነበር። ስለዚህ እዚህ ውስጥ ገብቶ ሰው በአሴ ምሳሌ ልውሰድ እና ሰው ችሎት ላይ ቆሞ የመጠየቅ እንኳን አትሊስት መሰረታዊ ህግ ችሎት ላይ ስቆ በጣም ብዙ ሰዎች ይደነግጣሉ፣ ይፈራሉ። መብትና ግዴታውን እንኳን ጥያቄ የሚፈጥርበትን አሁን በሀያ ሰላሳ አርባ ዳኞች፣ ጠበቆች አሉ የወጡ ስለ ህግ እንትን የሚሉ ሰዎች መብታቸው ስገፈፍ በዛ ላይ ማብራሪያ የሚሰጡ እንደነ አሰፋ፣ እንደነ ሙሉ ጌታ በላይ፣ እንደነ ሰብለ አንድ ደጉለው እጅግ በጣም ሰብለ አሰፋ፣ አረ እጅግ በጣም ብዙ ስለ ሕግ ማብራሪያ የሚሰጡ የማህበራዊ ሚዲያ ላይ የወጡ ሰዎች መብትና ግዴታቸውን እንዴት መጠየቅ እንደሚችሉ እያስተማሪዋል። ከዛስ? እነዚህ ምሁራኖችን ከሁሉም ዘርፍ ላይ በጤናው ላይ በትምህርቱ ላይ በህጉ ላይ በህፃናት አስተዳደግ ላይ በሁሉም ላይ በምሁራን የሚጠቀሙ የሶሻል ሚዲያ ሰዎችን ስታበዛ ይሄ ትውልድን የሚያቀጭጭ ባህልና ሴትን የሚጎዳ የሀገር ሉዓላዊነትን የሚዳፈር እነዚህን እየቀነስክ እየቀነስክ ታወጣለህ። በምሁራን ፊት እጅ ማህበራዊ ሚዲያ ምክንያቱም አለም ወደ ዲጂታል ሚዲያው እየሄደች ነው። አሁን ቲቪ ቤት አለን፣ ስንቶቻችን ቲቪ እየከፈትን ነው? ስለዚህ በእንደዚህ አይነት ነገር አለበት በጣም